ኢትዮጵያ ለአሰብ ወደብ የኤርትራ ሕዝብን ግማሽ የሚሆን ሰራዊት አዘጋጅታለች ተብሏል። የዓለም ሁኔታ ኢትዮጵያ አሰብ ወደብን በኃይል ለመጠቅለል የሚፈቅድላት እንደሆነ ነው የተነገረው። ዝርዝር ዘገባ ይዘንበታል። የአማራ ፋኖ ዘመቻ አንድነትን አጠናክሮ መቀጠሉን ተናግረዋል። በቅርቡ ባህር ዳር ጠብቁም ብሏል። መንግስት በፊናው ፋኖ ሊከስም ከጫፍ መድረሱን ተናግሯል። በሁለቱም ኃይሎች መካከል እየተደረገ ያለውን ውጊያ ዘገባ ከተለያዩ ግንባሮች አሰባስበን ይዘነላችሁ መጥተናል። በትግራይ ክልል ከፍተኛ የተባለ የሰብአዊ ቀውስ ተፈጥሯል። ስደተኞች አደገኛ የተባለ ሁኔታ ውስጥ ነው የሚገኙት። በቆይታችን ታደምጡት አላችሁ። ይህ ጥበብ ሚዲያ ነው። ሚዲያችን በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼር ማድረጋችሁን አትርሱ። መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። በኦሮሚያና በሰሜኑ የሀገሪቱ ክፍል ያለው የጸጥታ ችግር አሳሳቢነቱ አሁኑም እንደቀጠለ ነው። ሁኔታዎች ከጊዜ ወደ ጊዜ የተለዋወጡ አዳዲስ ኩነቶችን እየፈጠሩ ነው። በቀጠናው ባለው ግጭት ተሳታፊ የሆኑ ኃይሎች ኃያልነታቸውን በሚደረገው ጦርነት ድል በድል እየሆኑ እንደሚገኙ ይናገራሉ። በየቀኑ ይህን ያክል የጠላት ኃይል ደመሰስን፣ ይህን ያክሉን ማድረክን የሚሉ መግለጫዎችን ለሚዲያዎች ይሰጣሉ። በፋኖ በኩል የሚወጡ የድምሰሳና የተማረኩ ሰዎች ቁጥር የመንግሥት የጸጥታ ኃይሎች ከሚያወጡት ቁጥር በእጅጉ እየተጋነነ ነው። ይሁን እንጂ በአማራ ክልልም ይሁን በኦሮሚያ ክልል በጦርነቱ ሂደት የታየው ለውጥ ብዙም ነው። በአማራ ክልል ሁለት ዓመታትን ያስቆጠረውን ጦርነት መንግስት ታጣቂዎችን ጨርሶ መቋጨት የተሳነው ቢሆንም በታጣቂዎች በኩልም በሚያወሩት ልክ የመንግስት ኃይልን አሸንፈው የተቆጣጠሩት ስም ያለው ከተማ የለም። የተራዘመው ጦርነት በአማራ ሕዝብ ሌት ተቀን መግዘፍት ይዞ የመጣ ሲሆን ባለፉት ሁለት ዓመታት ፋኖ እታገለለታለሁ የሚለው ሕዝብ በፋኖ ምክንያት እየተደረገ ባለው ጦርነት እየደቀቀ ሲሆን፣ ፋኖ በዚህ ሁለት ዓመታት የውጊያ ስልቱን ቀይሮ ቀጥተኛ ውጊያ እንኳን ማድረግ አልቻለም። የፋኖ ኃይሎች አሁንም የሚገኙት በተለያዩ የገጠራማ አካባቢዎች ሲሆን አልፎ አልፎ ወደ ከተማ በመግባት ጥቃት መሰንዘር የውጊያ ስልታቸው ነው። በክልሉ ሁሉን አቀፍ የማህበራዊ አገልግሎት አሰጣጥ ሂደት ላይ ጦርነቱ የተከለው ሳንኮፍ ቀላል የሚባል አይደለም። መምህራን፣ ምሁራን፣ ተማሪዎች፣ ህፃናት፣ አዛውንት፣ የሃይማኖት አባቶች ይገደላሉ። መንግሥት የፋኖ ኃይሎች የፈጸሙት ግድያ እንደሆነ ሲገልጽ፣ ፋኖዎች ገዳዩ መንግሥት እንደሆነ ለመናገር አፍታም አይቆዩም። በክልሉ ሆን ተብለው ኤከሌን ተደግፋል፣ ለኤከሌ ምግብ አብልተሃል፣ ኤከሌን ውሃ አጠጥተሃል በሚል በየዕለቱ ከሚገደሉ ሲቪሎች ባሻገር በሁለቱ ኃይሎች መካከል በሚደረገው የተኩስ ልውውጥ የሚገደሉ ሲቪሎች ቁጥር እያሻቀበ ይገኛል። በቅርብ ርቀት በክላሽ ከሚደረጉ ውጊያዎች ጀምሮ በዲሽቃ በዙ 23 የሚደረጉ የመካከለኛ ርቀት ውጊያዎች በሲቪሎች ላይ ጉዳት አድርሰዋል። የክልሉን ሰላም ለማረጋገጥ ነው የምዋጋው የሚለው መንግስት ሰላምን ማምጣት ተስኖት ክልሉን ነጻ ለማውጣት ነው የምንዋጋው የሚለው ፋኖም አንድ ዞን እንኳን መቆጣጠር አቅቶት ዳፋው ለምስኪኑ ህዝብ ተርፏል። በዝሆኖቹ ጸብ የሚደፈጠጠው ሳሩ እጣ ፈንታ የሆነው ህዝብ ከፈጣሪ በስተቀር ተስፋ የሚጥልበት ኃይል አጥተዋል። ሰሞኑን የአማራ ክልል የጸጥታ ኃይል ሰፊ ቁጥር ያለው የአድማ ብተናና የፖሊስ አባላትን አስመርቀዋል። የክልሉ መንግሥት ጠንካራ ኃይል በመፍጠር የፋኖ ኃይሎችን ለማጥፋት በማለም ይህን ግዙፍ ኃይል እንደፈጠረ ቢነገርም የፋኖ ኃይሎች የክልሉ መንግሥት ያሰለጠናቸው የአድማ ብተና ኃይሎች በቅርቡ ወደኛ የሚቀላቀሉ ናቸው። መንግሥት መሳሪያና የሰለጠነ የሰው ኃይል እያቀረበልን ነው ሲሉ ተናግረዋል። በቅርቡ በሰሜን ጎጃም ዞን መራዊ ከተማ አካባቢ ይህ አድማ ብተና የተባለ ኃይል በመከላከያ ሰራዊቱ መተኮሱን እና ከፋኖ ኃይሎች ጋር በመሆን በጥምረት ለሰባት ሰዓት ያክል የዘለቀ ውጊያ ማድረጋቸውን የአካባቢው ነዋሪዎች ለሚዲያዎች ው መናገራቸው ይታወሳል። በኦሮሚያ ክልልም ተመሳሳይ የፖለቲካ ቀውስ ተንሰራፍቶ የሚገኝ ሲሆን በክልሉ በሲቪሎች የሚደርሰው እገታና ግድያ ተበራክቶ ቀጥሏል። የኦሮሞ ነጻነት ሰራዊትም ይሁን መንግሥት ለክልሉ ሕዝብ ሰላምን ማምጣት ባለመቻላቸው ሕዝቡ ላይ የሚደርሰው ሰቆቃ ተጠናክሮ ቀጥሏል። የኦሮሚያ ክልል ጦርነት በኢትዮጵያ ከተደረጉ ጦርነቶች የመጀመሪያው ሲሆን እስካሁን ሳይቋጭ ስድስት ዓመታት አልፎታል። በተለይም ጠንካራ የኦሮሞ ነጻነት ሰራዊት ይዞታ ናቸው በሚባሉት ምዕራብ ሸዋና ወለጋ አካባቢ ይህ ጦርነት የፈጠረው ሁለንተናዊ ቀውስን ለማካካስ ጦርነቱ ቆሞ ከሀያ እስከ ሰላሳ ዓመትን ይፈጃል ነው የተባለው። የኦሮሞ ነጻነት ሰራዊት እንደፋኖ ይህን ያህል የመንግስት የጸጥታ ኃይል ማድረኩኝ ይህን አክሉ እንደመሰስኩ የሚሉ መረጃዎችን አያወጣም። ስለ ታጣቂ ኃይሉ የዕለት ተዕለት እንቅስቃሴዎችን መረጃ አይሰጥም አልፎ አልፎ ከሚያወጣቸው መግለጫዎች በስተቀር። ይሁን እንጂ መከላከያ ሰራዊቱ በኦሮሞ ነፃነት ሰራዊት የሚያደርጋቸውን ጥቃቶች በተመለከተ መረጃዎችን ያሰራጫል። ባሳለፍነው ሳምንት ቅዳሜ አመሻሹን የኦላን የወለጋ ኃይል አዛዥ መግደሉን መከላከያ ሰራዊቱ በሰበር ዜና አብስሯል። ሾዴ በመባል የሚታወቀው የታጣቂ ኃይሉ አዛዥ የተገደለው በምስራቅ ወለጋ ዞን ሃሩሊሙ ወረዳ ጋጂ አካባቢ ከኮርማ ወንዝ ወደ ጉሲ በሚወስድ መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መሰረት መጋቢት 26 2017 ዓ.ም አመሻሽ ላይ እርምጃ ተወስዶበታል ሲል መከላከያ ሰራዊቱ አስታውቋል። ከሾዴ ጋር አብረውት አጅበው ሲጓዙ የነበሩ በርካታ የሸኔ አባላትም ተደምስሷል ብሏል። መከላከያ ሰራዊቱ በተጨማሪም የሸኔ ቡድን ላይ እርምጃ ወስዷል ሲል መከላከያ ሰራዊቱ ገልጿል። የምዕራብ እዝ አብዲሳ አጋ ክፍለ ጦር በምዕራብ ሸዋ ዞን ሜታ ወልቅጢ ወረዳ ቁንዴ ገሩሶ ቀበሌ ልዩ ቦታው ሙገር ወንዝ ተብሎ በሚጠራ አካባቢ በወሰደው የተጠናከረ እርምጃ 14 ሸኔ ቡድን አባላት የተገደሉ ሲሆን፣ 21 በመማረክ የነፍስ ወከፍና የቡድን መሳሪያዎችን፣ የተለያዩ አይነት ተተኳሾችን በቁጥጥር ስር አውሏል ብለዋል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽን ሌተናል ኮሎኔል አስማማው ዘሪሁን የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ ሰራዊቱ እርምጃ መውሰዱን ገልጾ የሰላም መንገድን እስካልተከተለ ድረስ እርምጃው ተጠናክሮ እንደሚቀጥል ተናግሯል። ከነዚህ ኃይሎች እየተዋጋ ያለው የኢትዮጵያ መከላከያ ሰራዊት በዚህ ወር ብቻ ከ120 ሺህ በላይ አዳዲስ ኃይል አስመርቋል። በሰሞኑ የተመረቀውን ከፍተኛ ቁጥር ያለውን ይህንን ኃይል በተመለከተ የተለያዩ መረጃዎች እየወጡ ሲሆን ከውስጥ ምንጮች በተገኙ መረጃዎች መሰረት ይህ ኃይል ለሁለት ዋና ዋና ተልእኮች ነው የተመለመለው። አንደኛ በኦሮሚያ ክልል በአማራና በሌሎች አካባቢዎች የሚንቀሳቀሱ ታጣቂዎችን ከፍተኛ ኃይል በመጠቀም ማጥፋት፣ እንዲሁም ከህወሓት ጋር ዳግም ጦርነት የሚፈጠር ከሆነ በተመጣጣኝ መልኩ መመከት የሚቻልበትን ሁኔታ መፍጠር ሲሆን ሁለተኛው ተልዕኮ ከኤርትራ ጋር የሚታየው ትንኮሳ ነው። የሚታየው ትንኮሳ ወደ ጦርነት የሚያስገባ ከሆነ የሻቢያ ስርዓትን እስከ ወዳኛው መገርሰስ ብሎም አሰብ ወደብን መቆጣጠር የሰራዊቱ ተልዕኮ ናቸው ተብሏል። ሰራዊቱ በአሁኑ ጊዜ ከታጠቃቸው ዘመናዊ መሳሪያዎች ባሻገር ከአንድ ሚሊዮን የሚበልጥ የሰው ኃይል እንዳለው ምንጮች ገልጸዋል። የተለያዩ ዓለም አቀፍ ዲፕሎማቶችና ድርጅቶች የሁለት ሀገራት ጦርነት አይቀሬ መሆኑን የገለጹ ሲሆን ይህ የሚሆን ከሆነ ከኤርትራ ሕዝብ ግማሽ ያክሉን የሰለጠነ የሰው ኃይል አክቲቭ አርሚ ያለው የኢትዮጵያ መከላከያ ሰራዊት በቀላሉ ድል ሊቀናው እንደሚችል ቁጥራዊ መረጃዎች ያሳያሉ። በአሁኑ ጊዜ ሀገራት ግዛቴ ናቸው በማለት የሚያምኑባቸውን ሀገራትን ጭምር በመውረር ወደ ግዛታቸው ለመጠቅለል እየጣሩ ያሉበት ተጨባጭ ላይ ነን። በመሆኑም ለኢትዮጵያ መልካም አጋጣሚ ነው እየተባለ ይገኛል። ሩሲያ ክሪሚያን ወደ ግዛቷ አጠቅልላለች። አሜሪካ ግሪንላንድን ብሎም ካናዳን እጠቀልላለሁ እያለች ነው። ቻይና ታይዋንን ዋጥ ሰልቀጥ ለማድረግ ከጫፍ ደርሳለች። ይህ ለኢትዮጵያ ምቹ አጋጣሚዎችን እንደሚፈጥርላትና እነዚህ ሁኔታዎች እውን የሚሆኑ ከሆነ ኢትዮጵያም አሰብን መጠቅለሏ እንደማይቀር ነው የተገለጸው። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም መጋቢት 28 ባወጣው መግለጫ አስታውቋል። መጠለያ ጣቢያዎቹ በተፈናቃዮች ከመጨናነቃቸውን ባለፈ እየፈረሱ ነው በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ሲል ገልጿል። በመጠለያዎቹ የሚገኙ ተፈናቃዮች ቁጥር መጠለያዎቹ ሊያስጠልሉት ከሚችሉት ቁጥር በላይ በመሆኑ ተጨናንቀዋል ያለው ተቋሙ በየጊዜው አዳዲስ ተጨማሪ ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባታቸው እየፈራረሱ ነው ሲል ገልጿል። በመጠለያዎቹ የሚገኙ ተፈናቃዮች ቁጥር መጠለያዎቹ ከሚችሉት አቅም በላይ በመሆኑ ተጨናንቀዋል ያለው ተቋሙ በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባታቸው እየፈራረሱ ነው ሲል ገልጿል። መጠለያዎቹ ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢው ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት የቤት ክራይ በማጣታቸው ወደ መጠለያ በመግባታቸው መሆኑ ጠቅሰዋል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች ወደ መጠለያ ጣቢያዎች ለማዘዋወር ጥረት እየተደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች ማዘዋወር መቻሉን ገልጿል። ይሁን እንጂ አሁንም በክልሉ በተለያዩ አካባቢዎች በዘጠና ሁለት ትምህርት ቤቶች ተፈናቃዮች ተጠልለው እንደሚገኙ አስታውቋል። ይህም በርካታ ሕፃናት ወደ ትምህርት ገበታ እንዳይገኙ አድርጓል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው የመረጃ ሰዓታችን በዚህ አብቅቷል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የመረጃ ምንጭ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ለነበረን ቆይታ ደግመን ደጋግመን እናመሰግናለን።